ይህ ስልክ ነው የገዛሁለት። ቆንጆ ስልክ ነው። ጋይ ሰብስክራይብ አድርጉት። ይህ የዩቲዩብ ቻናል ያው ከፍቼ

ልብስ የከተማ ገጠር የሚባል ነገር የለም። እርሻ ሲታረስ ብቻ አፈር እንዳይነካካያል እንጂ እሱ ጋር መሰለኝ አለው። እራሱ ሰለችኝ ከትናንት ወዲያ መሰለኝ በላሁ። እሺ በቃ ይቅርብልሽ ብሳይ በላሁ። እሺ እ ወንድሜ በጣም አምሮባን። በጣም የከተማ እንዴት ነው አሁን? አምጪው እስኪ የሆነ ጥቁር ፌስታል ነበረ። መሳቢያው ከፍ ብልሽ ከላይ በላይ በኩል ስልክ ነው የገዛው። ልክ ቆንጆ ስልክ ነው። አሁን ትልቅ ስልክ፣ አይ እሱ በቃ ይቀር ትልቅ ስልክ ገዝቼ ልክ ነው። እዚህ ልክ እንደ ዓለም አሁን ዓለምን በቪዲዮ አለ ያያቸዋት ልክ እንደ ዓለም በቪዲዮ የሚያሳይ ማለት ነው። ቪዲዮ የሚገዛው ተች ስልክ ነው እና

እና አለም ትቀርጽሃለች አንተ አለምን ትቀርፃለህ አለም ትሠራውን ስራ አንተ ትሰራለህ አንተ ትሰራውን ስራ አለም ትሰራ እና አብራችሁ ተባብራችሁ ዩቲዩብ እየሰራችሁ ጥሩ ደረጃ ትደርሳላችሁ ቤተሰብንም ተረዳላችሁ አንተም ትለወጣለህ እሷም ትለወጣለች ጥሩ ህይወት ይኖራችኋል የከተማ ህይወት እና ጠንክራችሁ ከሠራችሁ ይሄ ደግሞ 12000 ብር ነው የገዛው ትሰጥ ሚያላችሁ ሽም ለቤት አስራ ሁለት ሺ ብር ነው የገዛሁት። አንድ በር እና ሰርታችሁ የምትከፍሉኝ በስጦታ መልክ ሳይሆን ሰርታችሁ የምትመልሱት ገንዘብ ነው፣ ይሄ ማለት ነው። ልብሱ ብቻ ነው ስጦታ የገዛሁት። እሺ፣ ሌላ ልብስ ጨማምርልሃለሁ። አሁን ቁርስ ግን እንጫወተን እና ልጋብዝክ ስለዚህ አለም፣ እናንተ ተባብራችሁ የከተማ ሕይወትን መላመድ አለብን። እኔ ሱቅ ደግሞ እቃ ማውረድ እቃ መጫን፣ ቆንጆ ስራ ትሰራለን ከወንድሞቼ ጋር እዚህ ቆንጆ ስራዎች እየሰራ ትለወጣለን ማለት ነው። እና ይህ ይመስላል እንግዲህ። ጋይስ ሰብስክራይብ አድርጉት፣ ይህ የዩቱብ ቻናል ያው ከፍቼለታለሁ። ቪዲዮውን እሱ ላይ ጭንለታለሁ። አበረታቱት። ጠንክሮ እንዲሰራ ቤተሰቦቻቸውን ያግዛሉ፣ ይለወጣሉ ብዬ የማስባቸውን ወጣቶች ውስጣቸው ላይ ኤነርጂ የማይባቸውን ወጣቶች በእንደዚህ አይነት መንገድ ሰፖርት ቢደረጉ የተሻለ ሕይወት ይኖራቸዋል ብዬ ስለማስብ ማለት ነው እና አለም ቤተሰቦቿን በይበልጥ ብቻዋን ሆና ሳይሆን ያው ሁለት ቦታ የተካፈሉ ቤተሰብ ስለሆነ ያላት አባቷም ሌላ አግብቷል፣ እናቷም ሌላ አግብታለች ያ ማለት ደግሞ ሰፊ ነው ማለት ነው ወጪዋ። ስለዚህ ለአንዱ ስታደርግ ለአንዱ ዝም ማለት አትችልም፣ እና ወንድሟም ያው በዛው ልክ ይተባበራታል፣ ያግዛታል ብዬ አስባለሁ ማለት ነው። ስለዚህ ለምን ትለወጣለች፣ የተሻለ ህይወት ይኖራታል። አንተም ልክ እንደዛው የተሻለ ህይወት ይኖራቸዋል ማለት ነው። እና ይሄ ይመስላል ሁሉ ነገር እሷ ታስተምራለች። አሁሉ ሰው በጣም ጎበዝ ናት፣ በጣም ጎበዝ ናት በቃ ሁሉ ነገር ራሷ ናት የምታደርገው፣ ራሷ ናት የምትቀርሰው። እኔ ምንም ኖርኩም መሻገረኝ ነገር የለም። እና ይህ ይመስላል ወንድሜ። ሽ እንደዚህ የተደረገልን ለምንድነው ገጠር ልሂድ ልሂድ የምትለው እንደዚህ ስልክ